ነበረ። አሁን እያስፈራራኝ ነው። ስለምንቀለበ ቀናቤ ነው የምታወሪው ዝም ቀለበት እጣትን እንጂ ልብን አያስርም። ስለዚህ በአጋጣሚ አንድ ሰው ጋር ግንኙነት ነበረኝ፣ እሱም በፍቅር ዙሪያ አውርቶኝ ነበር፣ ቀለበትም አስሮልኝ ነበር። እኔ ግን ያንን የፍቅር ጥያቄ ስላልተቀበልኩት ቀለበት ቢያስርልኝም ከጣቴ አውልቄ አስቀምጨዋለሁ። ምክንያቱም ያ የቀረበልኝ የፍቅር ጥያቄ ወይም አፈቅርሻለሁ ያለኝ እሱ ነው እንጂ ያፈቀረኝ፣ እኔ አላፈቅረውም። ስለዚህ ቀለበት እጣትን እንጂ ልብን አያስርም። ዛሬ እንግዲህ ሀይሚና ቡራ በአዲስ ቪዲዮ መተዋል ማለት ነው። በአዲስ ቪዲዮ ሲመጡ ደግሞ በሚያስደነግጥ ሁኔታ ነው የመጡት። እንግዲህ ሰሞኑን ሸብረብ እያልነ በመኪና ሸርን ጉድ እያልነ ሰንብተናል። አሁን ደግሞ አዲስ ሰው ቻናላቸው ላይ መተዋል። ይሄ ሰው ደግሞ እንግዲህ ሀይሚ ያልታሰበ፣ ያልተጠበቀ ነገር ይዛ መጥታለች ማለት ነው። እሱም ምንድነው ሌላ ሰው እንግዲህ ከብሩክ የተደበቀ ህይወት እንደነበረና ነገር ግን ተቋርጦ ነበር በመሃል ላይ ይሄ የተቋረጠ ይህ አፍቃሪው ተብየው ፋሲል ተብየው እንግዲህ እኔ ፍቅሩ እያገረሸብኝ ነው፣ ሰፈሬ ጋና ያሉት ስትወጣ ስትገባ እያየኋት ነው። ስለዚህ ፍቅሬን ለመግለጽ እወዳለው፣ ቀለበትም ካሰርኩ ቆይቻለው ብሏል። እንግዲህ ሀይሚም እንግዲህ ው ማለት በድንገት ያው እንደዚህ ይሆናል ብዬ አላሰብኩም። ቀለበት አስሮልኝ ነበር ግን ነገር ግን ቀለበቱን አውልቄ አስቀምጫዋለው። አሁን እኔ እሱ እንዴት ነው ግንኙነት ቢኖረንም ካቋረጥኩ አንድ አምስት ወር ሆኖናል። ግንኙነታችን ደግሞ አንድ አመት በፊት ነው ይሏል። ፋሲል ደግሞ ማለት ነው። እና ሰላም ሰላም፣ ቤተሰብ እንዴት ናቸው? አለሁ ሰላማችሁ ይዛ በያላችሁበት እያልኩኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? አለን ሰላማችሁ በዚህ ትረፊ በልልኝ፣ የጨረቃ ቤተሰቦች ሀይሚዬ ና ብሩክ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንዲሁም ቤተሰቦቻቸው በጣም ነው የምወዳችሁ ማለት ነው፣ ጨረቃ ፋሚሊዎች ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጥተዋል ሀይሚና ቦራ በብሩክ ቤት ማለት ነውና እኔ ዛሬ ይመጣሉ አይመጡም የሚለውን እንዲም የናብርሽን ጉዳይ ማስመልክቶ ይመጣሉ ብዬም አላሰብኩም ነበርና እንግዲህ ዛሬ አንድ አስደንጋጭ ቪዲዮ በብሩክ ቤት ተለቋል ማለት ነውና ይሄን ነገር ደግሞ እንዴት ነው ሀይሚን ሲያስፈራራት የነበረው ልጅ ከተደበቀበት ወጦ መጣ እንዴ ብዬ እኔ እውነት በጣም በትኩረት እያየውት ነበረ። እንግዲህ ሀይሚ እዚህ ልጅ ጋር ትውውቃለኝ፣ የምተዋወቀውም በፍቅር ጉዳይ ያወራኛል። ያው የረጅም ጊዜ ግንኙነት ቢኖርም ነገር ግን ግንኙነታችን ተቋርጧል። ቀለበትም አስሮልኝ ነበረ። ቀለበቱን ግን አውልቄ አስቀምጨለው። ለምን ስለማልፈልገው፣ ብላ መታለች ማለት ነው። እንግዲህ ውድ ቤተሰቦች ዛሬ የዚህ ቪዲዮ ምንድን ነው አላማው የሚለውን የዚህ ቪዲዮ ምንድን ነው አላማው የሚለውን ሀይሚ ደግሞ እንግዲህ ከሷ የማንጠብቀውን ነገር ይዛብን መታለች ማለት ነው። በመጀመሪያ ውድ የጨረቃ ቤተሰቦች ማለት ነው፣ ምንም ነገር እንዳትሉ ሀይሚን አሁን ላይ ማለት ነው፣ ምንም ስድብ የሚባል ነገር፣ ሀይሚን ዝቅ የሚያደርግ ነገር ምንም ምንም በቃ ምንም እንዳትሉ ማለት ነው። ማለት አሁን ሀይሚ እንግዲህ እውነት ለመናገር ስራ ጀምራለች ማለት ነው። እኔ እውነቱን ነው የምናገረው፣ እና ስራ ጀምራለች። ይሄ ከሀይሚ ምንም የማይጠበቅ ነገር ነው። ምንም መቼም አታደርገውም አይደለም። እንኳን የወንድ ጓደኛ የሴት ጓደኛም ብዙ የላትም ሀይሚ በዙሪያዋ ማለት ነው እና ሀይሚ ንጹህ ልጅ ነች። በቃ ሀቁ ወደ ሀቁ ስመጣው ማለት ነው እና ስለዚህ ሀይሚ እንግዲህ ብሩክን ፕራንክ ልታደርገው ፈልጋለች ማለት ነው እና ዛሬ ጀመረች ማለት ነው እና መስራት ፈልጋ ነው ማለት ነው። ስለዚህ መስራት ፈልጋ ይመስለኛል። እንዳትሰድቧት አደራችሁን። የምሬ ነው የምላችሁ ና ከዚህ በፊት ተሰድባ ውስጧ ተሰብሮ በቃ ፕራንክ የሚባል ትቻለሁ ብላ ነበረ። አሁንም ይሄ ፕራንክ ሊሆን ስለሚችል

ቪዲዮዋን እያያችሁት እንዴት ነው፣ አበረታቷት። በቃ ከስድብ የነጻ አስተያየት ጻፉላት ማለት ነውና፣ እንግዲህ ብሩክና ሀይሚ እንግዲህ ታውቃላችሁ ምን ላይ እንዳሉ ማለት ነውና፣ በእኔና በብሩክ መሃል በሁለታችን መሃል ምንም ነገር መግባት አያስፈልግም እንዳትገቡ ብላለች ማለት ነው። ማለት እነሱ ይተዋወቃሉ። በቃ በጣም ማለት ነው ከምንም በላይ ረጅም ጉዞ ተጉዘዋል። ምንም የሚያለያይ ነገር ቀርቶ ቃላት የለም። ከነሱ አንለያይም የሚለውን ዘፈን ጋበስኳችሁ ብሏል። ሀብትሽ የብሩክ ወንድምና ትናንትና እየሳቀ ነበርና፣ ስለዚህ ሀይሚ አሁን መስራት ፈልጋለሽ ትስራ፣ ሁለት መቶ ሺ ትግባ በቃ የምሬ ነው ምላቸው። ሁለት መቶ ሺ ትግባ ብሩክንም እንግዲህ ያው ብሩክም እንደምትታግስ በትግስት እንደምታልፍ ሁሉንም ነገር ተስፋ አደርጋለሁ። ሀይሚ ደግሞ አይታችኋል ማለት ሀያ ሁለት ደቂቃ ማለት ነው። ሀያ ሁለት ደቂቃ እሷና ልጁ ነው ቪዲዮን የሰሩት ብሩክ እንዲጨነቅባት እንዲ ስለማት ስለማትፈልግ፣ በጣም ስለምታስብለት ሁሉም ሀያ ስምንት ደቂቃ ነው አይደለ? ሀያ ሁለት ደቂቃ ማለት ብሩክ እንግዲህ ያወራው መቶ ስድስት ደቂቃ ነው ማለት ነው። የምሬ ነው ምላቸው። ብዙም ያን ያክል አንትን ማለት የሚጎዳ ወይም ብዙ አልተጨነቀም። በቃ ስለዚህ ስራን የጀመረችው እሷ ራሱ እየፈራች ነው። ይህን የምሰራ እኮ ማለት በቃ ኦዲንስ እንድትሰራ አልፈቀደላትም። በጣም ያኔ እሷ ብራንክ ስታደርግ በቃ እሷ ላይ ነገሮች ይገናሉ። ና ትስራበት፣ በቃ ተስራ፣ የምር መስራት አለባት አሁን ብዙ ጊዜ ያልነው ግን ብሩክና ሀይሚን በማይጎዳ በማያስጠቁር መልኩ ነው የመጣችው። አሁን ራሷን ወክላ ነው የመጣች ራሷን ማለት ነው። በቃ አሁንም ጥፋት አጥፍቻለሁ ከዚህ በፊት እንደዚህ እንደዚህ አድርጊያለሁ ብላ ነው የመጣችው። በዋናነት ግን የቪዲዮን ርዕስ ልንገራችሁ፣ ቀለበት እጣትን እንጂ ልብ ነው ያስረው በቃ የቪዲዮ አላማ የቪዲዮ ዋናው ርዕስ ይሄ ነው። የሀይሚ ታርጌት ማለት ነው በቃ ስለ ቀለበት ማለት ነው። አሁን ሀይሚ እና ብሩክ ትክክለኛ እና እውነተኛ ፍቅር ነው ያለ። ብሩክ ጣት ቀለበት አለ። ሀይሚ ግን አውልቅ አስቀምጧቸው አስቀምጠዋለች ብዙ ጊዜ አታስርም። እያያችዋት ነውእና ስለዚህ ቀለበት እጣትን እንጂ ልብን አያስርም። አሁን ሀይሚ ማስተማር የፈለገችው ማለት ነው ስለ ቀለበትና ቀለበት ብቻ ነው ማስተማር የፈለገችው። ብዙ ጊዜ እንግዲህ ብሩክ ቅልበት ይሰርላት፣ ብሩክ ቀለበት አድርግላት ሁላችንም እንላለን ከበፊትም ጀምሮ እና ስለዚህ እሷና ብሩክ ምን ላይ እንደደረሱ ቀለበት እጣትን እንጂ ልብን አያስርም፣ እኔና ብሩክ በልባችን እየተሳሰርነ በጣም እውነተኛ ፍቅር አለን ብላ እንግዲህ ልታስተምረን መታለች ማለት ነው ሀይሚ። እርሷ የቪዲዮ ርዕስ ቀለበት ልብን አያስርም መጣትን እንጂ በማለት ነው ማለት ነው። እና በጣም አስተማሪ ቪዲዮ ነው፣ የምሬን እምላችሁ በጣም ማለት ነው። ስለዚህ ለዚህ አስተማሪ ቪዲዮ ደግሞ ስድብ ሳይሆን ምርጥ የሆነ አስተያየት በመስጠት እናበረታታት ማለት ነው። እና ሀይሚ ጎበዝ ናት በጣም ማለት ነው። ከዚህም በላይ ሁለት መቶ ሺህ በቅርቡ ብትገባ ደስ ይለኛል ማለት ይገባታል ደግሞ። እነሱ ስኬታቸውን ሁለታቸው በቃ በሁለት በማንንም ሳይነኩ በራሳቸው አይዲያ ነው መስራት እየሰሩም ያሉት። እና ስለዚህ ለነሱ ምንም ክፉ ነገር አትመኙላቸው የምር በቃ። አሁን እንግዲህ ችግር ተፈጠረ ብላችሁ እኔ እንጃ ትናንት ሀይሚ ተናግራለች። እንግዲህ ይሄ ነገር አሁን ዛሬ ተፈጠረ፣ እንግዲህ ይቀጥላል ማለት ነው። ግን ምንም ማድረግ አይቻልም በቃ አበረታቷ ሀይሚ ግን ጎበዝ ነሽ። እዘሹ የመጣሽው እርስ በጣም አስተማሪ ነው። ስለ ቀለበት ነው እርሱ ማለት ነው። እና ልጁ እንግዲህ ያሰሬላት አለው። ግን ትንሽ ማለት ትንሽ ስህተት አይቼበታለሁ። ስህተት ስላችሁ ይምላል። መማል የለበትም። ፕራንክ እንደሆነ እየታወቀ መማል እግዚአብሔርን፣ ማርያምን አረታው። በእምነት ግን ማለት ነው ልጁ እችን ነገር ቢያስተካክል ደስ ይለኛል። በእምነት ቀልድ ስለሌለ ማለት ነው። ብሩክ እንግዲህ በህይወት ቀልድ አለ እንዴ? ቀለበት ምናምን ያለሽ ማን ስለሆንሽ ነው እኔን የምትደብቂ ብሎ እንግዲህ፣ ብሩክ ደግሞ ማለት ነው በቃ አንድ ባል ማለት ነው ሚስቱን እንዴት መቅጣት እንዳለበት ነው እያሳየን ያለው። ቀጥ ብለሽ ወደ ቤት እጅ ነው ያላትና፣ ቀጥ ብለሽ አፍሽን ዝም ብለሽ ወደ ቤት እጅ ብሎ ወደ ቤት የላካትና፣ ከዚያ ስልክ ቁጥር ምናምን ማለት ነው። አይ ቲንክ ብሩክ የተወሰነ ፓርታይም የምትነግረው ይመስለኛል። ለምን ማዘን ስለሌለበትና ቪዲዮ ላይ ማለት ነው እና ብቻ ግን እኛም የምንፈልገው ሁለታቸው በማይጎዳዱበት መልክ በቃ ብራንክ የ የፈለጉትን ይስሩ፣ ግን ሁለታቸው እንዳይጣሉ ሁለታቸውን በማያስጠቁር መልኩ ብለን ብዙ ጊዜ አስተያየት ለሀይሚ ሰጥተናታል። ይሄን ነገር ተግባራዊ አድርጋ ነው የመጣችሁ። ሀይሚ ጎበዝ ነሽ፣ የምር ኮመንት አነብ ያለሽ፣ ስለዚህ መልስ ግን አሰጭም ተግባራዊም እያረግሽ ነው። ኮመንት አላነብም በቃ ተች ያለውም ብለሻል። ጎበዝ ለወሬም ቦታ አልሰጥም ብለሻል። ብሩክ አብራችሁ ወደፊት እንጂ ወደኋላ እጅ እንደማትሰጭ ትናንተ ነግረሻል። እና ስለዚህ ባሪፉ ነው የመጣ ወጣች ቪዲዮ በጣም አስተማሪ ነው፣ የምሬ ነው የምላችሁ። ሁለት መቶ ሺህ ተግባ ርሱ በጣም ምርጥ ነው። ቃል ስለ ቀለበት ነው ዋናው ነው ርሱ ማለት ነውና ብዙ ጊዜ ማለት ነው ቀለበት አስረው ምንም ፍቅር የሌላቸው ባለ ትዳሮች አይታችሁ አታውቁም። ሁሌም የሚጨቃጨቁ ማለት ነው ቀለበት እጣታለሁ፣ በቃ እንደ ጌጥ ነው የሚቆጠረውና ግን ፍቅር የሌላቸው ሁሌም ልጅ ወልደው ልጆቹ ተቀምጠው በልጆች ፊት ብዙ የሚጨቃጨቁ አሉና፣ ይሄንን ለማስተማር ነው የመጣችሁ። ኢቭን ደግሞ አምስት አመት ስድስት አመት ቀለበት አስረው ምንም ፍቅር ላቸው ማለት ነው። ስለዚህ ሀይሚ ይዘው የመጣችው ርዕስ ለብዙዎቻችንም እንግዲህ መልስ ይሆናል። እንግዲህ ይሄን ርዕስ ደግሞ መጨረሻውን አይተን ከዚህ በኋላ ብሩክን ቀለበት ተሰሩለትም እንዳንልም ልታስደርገን ነው ሀይሚ ማለት ነው ይመስለኛል። እና ሀይሚ መቼም አስተማሪ ነገር ይዛ ስለምትመጣ ምንም ችግር የለም። እኔ በብሩክ ኮራበታለሁ። ቀለበት ባያስርልኝም፣ እኛ አንድ ነን፣ በልብ ተሳስረናል ብላ ልታስተምረን ነው የመጣችና እኛም እንቀበላለን ማለት ነው ቅመሟ ከአንቺ ከመጣ በጣም ማንቀበለው ነገር የለም። ስለዚህ በጣም እጅግ አስተማሪ ቪዲዮ ነው። ይሄን ቪዲዮ ደግሞ የኔንም ላይክ፣ ሼር፣ ሰብስክራይብ እያደረጋቸው የጨረቃ ቤተሰቦች አበረታቶች ግን እኔ ራሱ ቻናሌ ማለት ነው እኔ ራሱ ቻናሌ ማለት ነው የምር ምንም ሰብስክራይብ እንደማይጨምር ነው የምነግራችሁ። የምር ማለት ነውና፣ ማለት እንዴት ነው? በቃ መዋሸት አለብን ማለት ነው ሰብስክራይብ እንዲጨምር? እኔ አልዋሽም። ሳይጨምር ይቅር እንጂ መቼም አላደርገውም። እና ሀይሚም ብዙ ያው አሁን ይንቀሳቀሳል ብዬ አስባለሁ። የሀይሚ ቻናልም ያው እንደዛ ነውና፣ ስለዚህ ሰብስክራይብ አድርጉ ለማለት እፈልጋለሁ። አመሰግናለሁ